እንቀጥላለን ክቡራን ተመልካቾቻችን፣ በአዲስ አበባ የሚገኙ አምራች ኢንዱስትሪዎች ተኪ ምርትን እያመረቱ ይገኛሉ። በዚህም የውጭ ምንዛሬን ከማዳን ባለፈ የውጭ ምንዛሬ በማስገኘትም ከፍተኛ ሚና እየተጫወተ ነው። የአዲስ አበባ ከተማ አስተዳደር ቀዳሚ ትኩረት ከሰጣቸው ዘርፎች የአምራች ኢንዱስትሪው ዋነኛው ነው። ከተማዋን የኢንዱስትሪ ማዕከል ለማድረግም ርብርብ እየተደረገ ይገኛል። ይህን ስራ የሚደግፍ ከሸማችነት ወደ አምራችነት በሚል መሪ ሀሳብም በአዲስ ዓለም አቀፍ ኮንቬንሽን ማዕከል አውደሬ ተከፍቷል። በአውደሬው 250 የተለያዩ አምራቾች ኢንዱስትሪዎች ምርትና አገልግሎታቸውንም እያቀረቡ ይገኛሉ። ይህ አውደሬ ምን ግብ ያሳካል? የአምራች ዘር ተግዳሮቶች ምን እየሰራን የሚለውን ደግሞ ማብራሪያ ለመጠየቅ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን የአዲስ አበባ ምክትል ከንቲባና የከተማ አስተዳደሩ የኢንዱስትሪ ቢሮ ኃላፊ አቶ ጃንጥራር አባይ ናቸው። እንኳን ደህና መጧቸው፣ አቶ ጃንጥራር። እንኳን ደህና ቆየ። እናመሰግናለን። እንግዲህ በአዲስ አበባ ከተማ ያሉ አምራች ኢንዱስትሪዎችን እንደ ሀገር የኢትዮጵያ ታምርት ንቅናቄን በማገዝም እንዲሁም ተኪ ምርት በማምረት ምን ያህል ውጤታማ እየሆኑ ነው ከሚለውን ጀምር እስኪ። ያው እንደሚታወቀው በአዲስ አበባ ከተማ አስተዳደርና በዙሪያው ባለው ያሉ አጠቃላይ ኢንዱስትሪዎች ሰፋ ያለ ቁጥር ያላቸው ናቸው። እነዚህ ኢንዱስትሪዎች ምርታቸውን በውጭ የሚልኩ እስካሁን የነበሩን ወደ 176 የሚደርሱ ኤክስፖርት የሚያደርጉ ኢንዱስትሪዎች አሉ። በተኪ ምርት ደግሞ ከ1600 በላይ የሚሆኑ ተኪ ምርት የሚያመርቱ አሉ። ኢምፖርት ሰብስቲቱሽን ማለት ነው። እነዚህ ድርጅቶች በአመቱ ዶላርን በማዳን ወደ ውጭ ምርትን በመላክ ከፍተኛ የሆነ ሀብት በማምጣት የተሻለ እንቅስቃሴ ያደረጉበት አመት ነው። በዚህ አመት ብቻ ባለፉት ዘጠኝ ወራት ከ130 ሚሊዮን ዶላር በላይ የውጭ ምንዛሬ ማስገኘት የቻሉበት ሁኔታ እንመለከታለን። በሌላ መንገድ ደግሞ ከ700 ሚሊዮን በላይ የውጭ ምንዛሬን ማዳን የቻሉ ተኪ ምርት ያመረቱ ኢንዱስትሪዎች አሉ። ከዚህ አኳያ ምንም እንኳ እድገቱ አሁንም ብዙ ስራ የሚጠይቅም ቢሆን በዶላርን በማምጣት ተኪ ምርትን በማምረት ያለው እንቅስቃሴ ከአመት አመት እድገት እያሳየ የመጣበት ሁኔታ እንዳለ እንመለከታለን። መልካም። እንግዲህ አምራች ኢንዱስትሪውን ብዙ ጊዜ የሚያነሱት የውጭ ምንዛሬ እጥረት እንዲሁም የማምረቻ ቦታ ነውና ይህንን ለመደገፍ እንደው በከተማ አስተዳደሩ እየተሰሩ ያሉ ስራዎች የከተማ አስተዳደራችን ከሁሉም በላይ ልዩ ትኩረት የሰጠው በኢንዱስትሪው ላይ የተሰማሩ ኢንተርፕራይዞችንና ኢንዱስትሪያሊስቶችን ከቦታ አቅርቦት አኳያ ችግር በመፍታት ላለፉት ዓመታት ሰፋፊ ስራዎች ተሰርተዋል። ከ250 በላይ ለሚሆኑ ኢንዱስትሪዎች ቦታ የማመቻቸት ስራ ተሰርተዋል። ይሄ ብቻ አይደለም፣ የክላስተር ማዕከላትን እየገነባን ያለ ነው። ይሄ ከሰባት ቢሊየን ብር በላይ እየተገነባ ያለ በአቃቂ ቃልቲ ክፍለ ከተማ የሚገኘው ኢንዱስትሪ ክላስተር የአነስተኛ ማኑፋክቸሪንግ ስማርት የኢንዱስትሪ ሴንተሩ እንዲያገለግል በዚያ ደረጃ እየተገነባ ይገኛል። ይሄ ብቻ አይደለም። የመሰረተ ልማት ችግራቸውን የውሃ፣ የመንገድ፣ የመብራት ችግራቸውንም በመፍታት በኩል በአለፉት ዘጠኝ ወራት ብቻ ሳይሆን ላለፉት ሰባት ተከታታይ ዓመታት ብሎ መውሰድ ይቻላል። በተለይም ደግሞ ፓርቲኩላርሊ አምስት ስድስት ዓመታት ልዩ ትኩረት በመስጠት እየተሰራ ነው ያለው። በቅርቡ ደግሞ ባለፉት ሁለት ዓመታት ሰፊ የሆነ የቦታ መስተንግዶ የተሰጠበት ለማስፋፊያም አዲስ ወደ ዘርፉ ለሚቀላቀሉትም ጭምር እንደዚሁም ደግሞ የምናሸጋግራቸው ኤንተርፕራይዞችም መስፈርት ወጥቶላቸው የሕግ ማዕቀፍ ተዘጋጅቶላቸው መመልመያ መስፈርት ተዘጋጅቶ በዚያ መሰረት እየተለዩ የቅድሚያ ቅድሚያ እየተሰጣቸው እየተስተናገዱ ነው። ጥያቄውና አቅርቦቱ አሁንም ቢሆን የተጣጣመ አይደለም። ሰፊ የሆነ የአቅርቦት የፍላጎት ሁኔታ አለ። አቅርቦቱ በዚያው ልክ ማደግ አለበት። ግን ደግሞ ከሌሎቹ ዘርፎች አኳያ ወስደን ስናየው የተሻለና ሰፊ ትኩረት ከተሰጣቸው መካከል ግንባር ባር ቀደሙ ነው የሚመጣው፣ ለኢንዱስትሪው የተሰጠው ትኩረት ነው። እንግዲህ ኢንዱስትሪው የሚሰጠውም በጨረታ አይደለም፣ በምደባ ነው መሬት እየቀረበ ያለው። ከዚህ አኳያ ላለፉት ጊዜያት የተከናወነው ስኬታማ ነው፣ ግን ከዚህም የበለጠ መጨመር እንዳለብን ደግሞ ያመለክታል ከምንዛሬ እጥረት አንጻር የውጭ ምንዛሬ እንግዲህ አዲሱ የማክሮ ኢኮኖሚ ማሻሻያ ፕሮግራም ተጠቃሚ ያደርጋቸዋል። በተለይ ኢንዱስትሪዎች ለአምራች ዘርፉ ትልቅ ሚና አለው ብለን የምናስበው የማክሮ ኢኮኖሚ ማሻሻያ ፕሮግራሙ በአገር በቀል ኢኮኖሚ ማሻሻያው በራሱ አንድ ውጤት አምጥቷል። አሁን ደግሞ በማክሮ ኢኮኖሚ ማሻሻያው አምራቹ ዘርፍ ከባንኮች በቀጥታ የኤልሲ በመክፈት ምርቱን ወደ ውጭም ለመላክ ወደ አገር ውስጥም ለማስገባት የሚያስችልበትን እድል የፈጠረ ስለሆነ ይሄ ትልቅ ድርሻ አለው። እኛም ከተቋማት ጋር ግንኙነት በመፍጠር የሚያስፈልጋቸውን ድጋፍ የሚያስፈልጋቸውን በመለየት ቅንጅታዊ አሰራርን በማጠናከር በፍጥነት የሚስተናገዱበትን ከጉምሩክ ጋር ያሉትንም ችግሮች በቅርበት በመፍታት ችግራቸውን ለመፍታት ጥረት እየተደረገ ነው ያለው። ይህንን ማድረግ ለኢንዱስትሪያሊስቱ ብቻ ሳይሆን አጠቃላይ ለሀገር ኢኮኖሚ ግንባታ ካለው ሚና አንጻር ሁሉም አካል ባለድርሻ አካል ርብርብ ሊያደርግበት የሚገባ ነው። ሁሉም ችግር ተፈቷል ባይባልም ጅምሩ ጥሩ ነው የሚል ሀሳብ ነው ያለን። አሁን ባለው ሁኔታ ሁሉም ትኩረቱን ወደ ኢንዱስትሪው እያዞረ ነው ያለው። ይሄ ማደግ አለበት፣ ፖሊሲውም ስትራቴጂውም ይህን ያመላክታል። መልካም። ትናንት የተጀመረው በአዲስ ኢንተርናሽናል ኮንቬንሽን ማዕከል ከአምራችነት ከሸማችነት ወደ አምራችነት በሚል መሪ ቃል ያው አውደሪ ተጀምሯልና ይህ አውደሬው ዓላማው ምንድን ነው? ምን ለማሳካት ነው? ይሄ የእንግዲህ ኤግዚቢሽንና ባዛር ስናካሄድ እየተዘጋጀ ያለው በአዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ነው። ይሄ በቅርቡ የተመረቀ ኮንቬንሽን ሴንተር ነው። ዓለም አቀፍ ደረጃውን የጠበቀ የመጀመሪያውን የኢንዱስትሪዎች በስፍራው ተገኝተው ምርታቸውን የሚያስተዋውቁበት፣ የሚሸጡበት፣ ራሳቸውን ለዓለም ግብይት የሚያስተዋውቁበት የአዲስ አበባ ከተማ ነዋሪ ደግሞ በቦታው ተገኝቶ የሚሸምትበት፣ የሀገር ውስጥ ምርት የሚያደንቅበት፣ የሚኮራበት፣ የሚሸምትበት ሁኔታ ለመፍጠር የሚያስችል መድረክ ነው የተዘጋጀው። ሁለት ዓላማዎች አሉት። አንደኛው ምርትን ማስተዋወቅ ነው። በሌላ መንገድ የምርት የገበያ ትስስርን ለመፍጠር የሚያስችል የፕሮሞሽን ስራ እንዲያከናውኑ ማድረግ ነው። ከዚህ አኳያ ስኬታማ ነው ብሎ መውሰድ ይቻላል። እስከ ትናንት ድረስ 257 ኢንዱስትሪዎች በቦታው ተገኝተው ምርታቸውን በማስተዋወቅ በተለይ ኳሊቲ ያለው ጥራት ያለው ምርት ማምረታቸውን እያረጋገጥን መተናል። ላለፉት ጊዜያት ምናልባት በግብይት ማዕከላቱ የአዲስ አበባ ነዋሪ ገባ ብሎ በቴሌቪዥን ማዕከሉ በትልቁ የአዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ተገኝቶ ቢጎበኛቸው እጅግ በጣም ስታንዳርዳቸውን የጠበቁ ኳሊቲ ያላቸው ጥራት ያላቸው እና በቂ ምርት የሚመረትባቸው ኢንዱስትሪዎች አሉን። እነዚህን ኢንዱስትሪዎች በቅርብ እንዲያውቃቸው እድል ይሰጣል። ምርቶቹንም መግዛት መጠቀም የሚያስችል ሁኔታ ይፈጥራል ብለን እናስባለን። ከዚህ አኳያ ሁለቱንም ዓላማዎች በሚያሳካ መንገድ እየተከወነ ነው ያለው። ይህን ተከትሎ ደግሞ የፓናልና የማጠቃለያ ፕሮግራም አርብና ቅዳሜ ይኖረናል። ጥሩ ያው መጨረሻ ማደርገው እንግዲህ አምራች ኢንዱስትሪዎችን ከመካከለኛና አነስተኛ ኢንተርፕራይዞች ጋር የማስተሳሰር የምርት ሰንሰለታቸውንም እንዲኖር በማድረግ በኩል ምን እየተሰራ ነው? አንደኛው ስራችን ትልቁም አድርገን የምንወስደው ምርት ከተመረተ መሸጥ አለበት፣ ወደ ግብይት መግባት አለበት። ይህን ከማድረግ አንጻር ለሀገር ውስጥ ምርት ከመንግስት ግዢ ከሚፈጽሙ ተቋማት ጋር የሚያስፈልገውን ትስስር እየፈጠርን ነው ያለ ነው። በተለይ በዚህ በብረታብረት ስራ በእንጨትና በእንጨት ውጤቶች፣ በአልባሳት በዩኒፎርም በመሳሰሉት የሀገር ውስጥ ኢንዱስትሪዎች ተኪ ምርት እያመረቱ ትስስርን እየፈጠሩ ናቸው ያሉት። በሌላ መንገድ ደግሞ ሌሎች የግሉ ዘርፎችን በሚፈልጉበት ጊዜ ጥያቄ በሚያቀርቡበት ጊዜ አወዳድረን አንዱን ከአንዱ የተሻለ እና ብዙ በቂ ምርት ጥራት ያለው ምርት የሚያመርቱትን ትስስር ከመፍጠር አኳያም እየተሰራ ነው ያለው። እስካሁን ድረስ በመጣንበት ብዙ ግዢዎች የሚፈጸሙት በመንግስት ተቋማት አማካኝነት በመሆኑ ከመንግስት ተቋማት ጋር ትስስር እንዲፈጠር ስራ እየተሰራ ነው ያለው። በዚህም ጥሩ ውጤት እየተገኘበት ነው ያለው። ይሄ እንዲቀጥል ይደረጋል። የምርት የግብይት ብቻ ሳይሆን የግብአት ትስስርም ይደረጋል። በተለይ እስካሁን ድረስ የኢትዮጵያ የኢንዱስትሪ ምርት አቅራቢ ድርጅት ከሚባለው ከኤግልድ ጋር ነበር የነበረው። አሁን ማህበራትም የአዲስ አበባ ንግድ ስራዎች ኮርፖሬሽንም ከአዲስ አበባ አጠቃላይ ካሉ ተቋማት ጋርም ከመብራት አገልግሎት ከሁሉም ጋር ሊኖር የሚችል ውን ትስስር በአገር ውስጥ ምርት እንዲሸፈን ከማድረግ አንጻር ሰፊ ስራ እየተሰራ ነው ያለው። አቶ ጃንጥራር አባይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ እጅግ እናመሰግናለን። እኔም አመሰግናለሁ።